ሐጅ ም ይሁን ዑምራም ይሁን የአንድ ቀን ከነሌሊቱ የማያስኬድ ጉዞ በአላህና በነቢዩ የምታምን ሴት እንዳትጓዝ ብሏሉ ነብዩ አለይሂ ሰለላሁ ዐለይሂ ወሰለም። አንዳንዶቹ ይመጡና 40 ሴት ከሆኑ ይቻላል ይላሉ። ከልክል ነው። 150 ቢሆን ጂሃድ እኮ ነው። ከነቢዩ ጋር ተነሳና ባለቤቴ ወደ ሐጅ ልትሄድ ነው አላቸው፣ ለነቢዩ ላላ ተመለስና ከባለቤቴ ጋር ሐጅ አድርጋለሁት፣ ነቢዩ ሂድ አብረሃት አሉት ነቢዩ። እንደዚህ የሚባል የለም ሴቶችን ለዑምራ ለሐጅ ብሎ በግሩፕ ይዞ የሚሄዱ ዘመናዊ ወንጀል ሚያንሰራፉ ለዛውም በሱና ስም ለዛውም በአቂዳ ስም ለዛውም በጽም ስም ለዛውም በጀለቢያ ስም ለዛውም ሱሪ በማሳጠር ስም ለዛውም የሙስሊሞች ወካይ ነኝ በሚል ስም ለአርባ ሴት አንድ ወንድ ወኪል ሆኖ አሁን ዑምራ የሚወስዱ ሰዎች አሉ። የእንትና ግሩፕ ነው፣ የእንትና ግሩፕ ነው እየተባለ ዙልም ነው ይሄ። የዝሙት በር የሚከፍት የወንጀል በር የሚከፍት አላህን የሚያስቆጣ እንደዚህ አይነት ዑምራ የለም። ዑምራው የዙልም ዑምራ ነው፣ የወንጀል ዑምራ ነው። አንድ ሴት ልጅ ለሐጅ ከሚያስፈልጋትና ከሐጅ መስፈርት ወልይ ነው ገንዘብ እጇ ላይ አለ፣ አብሯት ሀጅ የሚያደርግ ወንድ የለም፣ ግዴታ አይሆንባትም። ለሴት አጋዥ ያስፈልጋታል። የአጋዥ ለእሷ ለሷ እስከ ሌላ ድረስ ግዴታ አይሆንባትም። ለምን ከቤቷ ስትወጣ እንቅልፍ ይጀምራታል፣ ከቤቷ ስትወጣ ሀይድ ይጀምራታል፣ ከቤቷ ስትወጣ ኒፋስ ይመጣባታል። ትረባበሻለች፣ እንቅልፍ አችልም፣ ፕሌን ውስጥ ልተኛ ትችላለች፣ ድጋፍ ትፈልጋለች። ነቢዩ ዐለይሂ ሰላቱ ወሰላም ለሴት ልጅ ወልይ ያስፈልጋታል አሉ። ያለ ወልይ መላክ አይቻልም። ሴቶችን በቃ ኡስታዝ ከሆነ ሁሉ ወልይ ይመስላቸዋል። ኡስታዝ ሆኖ ሙጅሪም አለ ኡስታዝ ሆኖ አመፀኛ አለ ኡስታዝ ሆኖ አላህን የሚያስቆጣ አለ በዚህ አይደለም የሚሸወደው ውስጥ ላይ ባለች እምነት ነች ነቢይ ዐለይሂ ሰላቱ ወሰላም ኢነላህ ላ የንዙሩ ኢላ አጅሳሚኩም ወኢላ ሱወሪኩም ወላኪን የንዙሩ ኢላ ቁሉቢኩም ወአእማሊኩም አሉ ነቢይ አለ ወደ ቅርጻችሁም ወደ መልካችሁም አይመለከትም አላህ ወደ ቀልባችሁና ወደ ተግባራችሁ ነው የሚመለከተው አሉ ነቢይ ዐለይሂ ሰላቱ ወሰላም አመፀኞች አሉ ሴቶቻቸውን እንዳይሰጡ የቀንጅብ ይበላባቸዋል ኡምራ ብሎ ሰብስቦ ሴቶች፣ ህጻናት የ17 የ16 ዓመት ልጆች የሀብታም ልጆችን ለእኔ ጉሩፕ አለኝ ከነ ኡስታዝ እንትናጋ አብረሽ ትሄጃለሽ፣ ይህን ብርክፈ እያሉ ይዞ የሚሄዱ ሰዎች አሉ። እኔ የእነዚህ የሚወስዱ ኡስታዞችና የሚሄዱ ሴቶች አይደለም። እኔ የሚገርመኝ የአባት ደዩስነት የእናት ደዩስነት ያቺ ወርቅ የሆነችዋን ልጅ ተቅይ ይሁን ፋጅር ይሁን ሙጅሪም ይሁን ሳያጋው አውጥቶ ይሰጧል። ልጁ ኡምራ ሂዳ 15 ቀን 16 ቀን የት እንዳደረች አይታወቅ፣ ከማን እንዳለች አይታወቅ። ሀረሚዶ ይጠፋሉ። አረብ ይዟቸው በታክሲ ለታክሲ ያዞራቸዋል። ስንት መጨማለቅ አለ። በተለይ ኢትዮጵያ ላይ አላህን ፍሩ! አላህን ፍሩ! እንዲህ አይነት ስነ መግባር ላይ የተሳተፉ ወንዶች አሉ። ጥንቃቄ አድርጉ። በተለይ በተለይ ዳዕዋ ላይ የሚታወቁ በየኤጀንሲው የሀጅና የኡምራ ስርዓትን እናስፈጽማለን፣ ከእኛ ጋር አብራችሁ ተጓዙ እያሉ የግሩፕ ወይንም ደግሞ ፓኬጅ እያሉ ሴቶችን ወደ አመፅ ወደ ዝሙት ወደ ጋጠወጥነት የሚጣሩ የአላህና የነቢዩን ዲን ሀድም የሚያደርጉ ሰዎች አሉ። ጥንቃቄ አድርጉ። ሴቶች 40 የሚሆኑ 50 የሚሆኑ 150 ሁለት መቶ 50 የሚሆኑ ያላባት ያለ ወልይ መንቀሳቀስ አይችሉም።